ኢና ሊላሂ ወኢና ኢለይሂ ራጂዑን። ከላይ የምትመለከቱት እንደ አባት ሆነ ያሳደጉኝ ሀያቴ ናቸው። በዘጠና ስድስት አመታቸው ከዚህ ዓለም ተለይቶ፣ አባቴ በጣም ነው የምወደው። አስራ አምስት አመት ስራት ወይም ደግሞ አንድ ሚሊዮን የሳውዲ ሪያል ያስቀጣቸዋል። እንግዲህ እጅግ በሚያሳዝን ሁኔታ በዛሬው ዕለት ማለት ነው ሶስት ኢትዮጵያውያን ሴቶች በሳውዲ አረቢያ በቁጥጥር ስር ውሏል። ሰላም አሌይኩም ወራህመቱላሂ ወበረካቱ ዲቻናላችሁ ቤተሰቦች እንዴት ናችሁልን? ኢናሊላሂ ወኢና ኢለይሂ ራጂዑን እጅግ በጣም በሚያሳዝን ሁኔታ የልጅ መስዑድ አያት አርፏሉና አሉና፣ ከዚህ ጋር የተያዘ ልብ የሚነካ መልእክት አስተላልፏል። ልጅ መስዑድ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታየውን የሚሆነው እንዲሁም ኢትዮጵያን እንግዲህ በሳውዲ መታሰራቸው እየተገለጸ ይገኛል። ስለሱም እስከ መጨረሻው ድረስ የምትከታተሉ ከሆነ የምታየውን የሚሆኑ ሌሎች ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ በማድረግ እንዲጀምሩ በቀጥታ ወደ ቪዲዮ አሚን ለማለት ሲዘጋጁ እንግዲህ አላህ ሀጃችሁ ነው ያውጣው፣ ከዳር ይፈልጋላ፣ ይስጠው። ልጅ ይፈልጋላ ልጅ ይስጠው። የፈለገ ያረብ ብለሽ ተጨነቅሽ፣ ካገባሽ በኋላ ልትጨነቅሽ እህቴ፣ አላህ ልጅ ይስጥ። በየሰው ሀገሩ ተሰዳችሁ ያረብ የሰው ቤት ሰለቸን ለምትሉ

ለእህቶቻችን ደግሞ አላህ እንደማረ የተስተካከለ ዲና አለ ይስጣችሁ። ቀልባችን አላህ አትጋሉ። አሚን አሚን። እንግዲህ በውዱ ቦታ ላይ ሆኖ ድዋ አድርጎልናል። እጅግ በጣም የተቀደሰው ስፍራ ላይ መስጅደል ሐረም ላይ ይህን የመሰለ ድዋ አድርጎልናል። የወንድማችን ሰለምቴ ነው። እጅግ በጣም ከአንድ አበቱ የሚወጡ ነገሮች በሙሉ በጣም ነው ደስ የሚሉት ኢንሻላህ በእሱ አንደበት እንግዲህ ዱዓ ተደርጎልናል። ሁላችሁም አሚን እንዳላችሁ ተስፋ አድርጋለሁ። ወደ መስጅድ የሚወስደን ሰላት ከቀናችን አምስት ፐርሰንት ብቻ እየወሰደ እንዴት የተፈጠነለት ብቸኛው ዓላማ ዒባዳ ሊሆን ይችላል ሀው ከህይወታችን ዘጠና አምስት ፐርሰንቱን ከተፈጠነለት ዓላማ ውጪ ነው የምንሆነው ማለት ነው ዮ ከዚዝላሰን ስህተቱ ያለው ለዒባዳ ያለን አረዳድ ጋር ነው። ዒባዳ የሚለው ቃል ሲሰማ አእምሯችን መጀመሪያ የሚሄደው ሰላት፣ ጾም፣ ሐጅ ሻዕሮች ጋር ነው። ወላኪን ረሱል ሰለላሁ ዓለይሂ ወሰለም አረዳዱን ሰፋ ሲያደርጉት ሙስሊም

ዕባዳ ነው። መላሰን መቆጣጠር፣ አማና፣ ዓድ እዝነት፣ እነዚህ በሙሉ ዕባዳ ናቸው። አልፍክራ ዋድሓ ዕባዳ ጊዜያዊ ነሻጣ አይደለም። በል ብቸኛው የህይወት ሲስተም ነው። ቪዲዮ ሸረር ሶንዳላል ከይሪ ተፋይለ በትክክል ሀ እንግዲህ ባዳ ሲባል ብዙ ጊዜ ሰላት፣ ጾም፣ እነዚህ ነገር ነው የምናነሳው። ነገር ግን መልካም ስነ ምግባርም ባዳ ነው። የሰው ሀቅ መጠበቅም ባዳ ነው። የጎረቤት ሀቅ መጠበቅ፣ የወላጅ ሀቅ መጠበቅ፣ እነዚህ ሁሉ ባዳ ናቸው። ካንደበታችን የሚወጡ ነገሮችን መቆጣጠር እነዚህን ነገሮች በሙሉ ኢባዳ ናቸው እና እንግዲህ ኢባዳ ሲባል ሰላት ብቻ መስሎን አንዘናጋ። መልካም ስነ ጓራችን እናሳምር። በቤት ኪራይ ስንኖር ቤቱ የኛ እንዳልሆነ አስበን እንደማንደላደለው የዱኒያ ህይወትንም በዚህ አይን የማናየው ለምንድን ነው? አንድ ሰው ኑሮውን በሌሎች ሰዎች ባለቤት በሚተዳደር ቤት ኪራይ እየከፈለ የሚኖር ከሆነ በሆነ ምክንያት ቤቱን መልቀቁ እንደማይቀር ይረዳል። በዚች በማትገመት በጥቂት ዓመታት በምትሰላ የዱኒያ ቆይታ ግን ዘላለማዊነት ለምን ይሆን የሚሰማን? ይህን ጥያቄ ሁላችንም ልንመልሰው ይገባል። የሰው ልጅ በኖረ ቁጥር ወደ ሞት መገስገሱን ከማስታወስ ይልቅ በህይወት እንደሚሰነብት ማሰብ አላህ ስብሐነሁ ወተዓላ የዘረጋውን ዩኒቨርስ እውነት ተቃራኒ ነው። ለመሆኑ ለቀናት ከምንወጣው የኪራይ ዓለም ምን አትርፈናል? ከኤዲ ፕላስ ጋር ቤተሰብ ሆነ እንቆይ። እውነት ነው እውነት ነው ወላሂ ለአዚም ዕድሜያችን በገፋ ቁጥር፣ መሽቶ በነጋ ቁጥር እኛ ወደ ሞት እየቀረብን ነው። ነገር ግን እኛ እዚህ ዱኒያ ላይ ዘውታሪ ናቹ የተባልን ይመስል ጭንቀታችን በሙሉ የዱኒያ ጉዳይ ላይ ነው። በቃ እረስተነዋል፣ አሄራ እንዳለን፣ ነገ እንደምንሞት ምናምን እንዘነገዋለን። ብዙ ጊዜ ና ለምንድን ነው ግን ብለን እራሳችን እንድንጠይቅ ያደርገናል። እና በቻልነው መጠን የቺ ዱኒያ አላፊ መሆኗን አስታውሰን እንግዲህ ለአሄራችን እዚህ ዱኒያ ላይ ሆነን መሸመት አለብን ብዬ አስባለሁ። አስራ አምስት ዓመት እስራት ወይም ደግሞ አንድ ሚሊየን የሳውዲ ሪያል ያስቀጣቸዋል። እንግዲህ እጅግ በሚያሳዝን ሁኔታ በዛሬው ዕለት ማለት ነው ሶስት ኢትዮጵያውያን ሴቶች በሳውዲ አረቢያ በቁጥጥር ስር ውሏል። በቁጥጥር ስር የዋሉበት ዋነኛው ምክንያት ደግሞ አደንዛዥ እፅ ወይም ደግሞ ሺሻን በማስተዋወቅ ወንጀል ተይዘው ነው። እንዲሁም ደግሞ የድንበር ደህንነት ደንቦችን በመጣስ ነው በቁጥጥር ስር የዋሉት። ተዳናሽ ሴቶች አስራ አምስት ዓመት እስራት እንዲሁም ደግሞ አንድ ሚሊየን የሳውዲ ሪያል ድረስ ቅጣት ያስቀጣቸዋል። ስለዚህ አሁን ላይ ሳውዲ አረቢያ ላይ ማለት ነው በተደጋጋሚ ማስጠንቀቂያ እየወጣ ይገኛል። ህዝቦች እንዲጠነቀቁ እናንተም ለምታውቋቸው ሳውዲ አረቢያ ለሚኖሩ ሰዎች ይህን መረጃ አድርጉላቸው። እኔ ግን በአዲስ መረጃ እመለሳለሁ። መልካም ምሽት። እንግዲህ እንደሰማችሁት ነው። እነዚህ ሰዎች የእውነት ራሳቸው ሀሺሹን እያዘዋወሩ ከሆነ በጣም ልክ ያልሆነ ተግባር ከነሱ የማይጠበቅ ነው። ነገር ግን አንዳንዴ ምን ይፈጠራል? የምታምኗቸው ሰዎች ይህንን እቃ ውሰድልን እባካችሁ እዚህ ቦታ አድርሱልን ምናምን ይባልና ከዛ በኋላ ያንን እቃ ሳይታወቅ መጨረሻ ላይ ሲመረመር ሐሺሽ ተሆኖ ምናምን ነገር ይያዛልና ከዚህ በፊት በምታምናት ጓደኛ እንደዚህ የተሸወደች አንዲት እህት እናስታውሳለን። አለ እንደዛ ከሆነ ሁላችሁም እንድትጠነቀቁ ነው። በዚህ አጋጣሚ ሰው ሀገር ተሂዶ ለዛውም ቅዱስ የሆነ ስፍራ ሳውዲ ተሂዶ ሐሺሽ ማዘዋወር ይሄ እጅግ በጣም አስነዋሪ የሆነ ተግባር ነው። እንግዲህ ቅጣታቸውም እጅግ በጣም ከፍተኛ ቅጣት ነው የሚጠብቃቸው እየተባለ ነው። ከባድ ነው። አሁን ወስዳችሁ ቪዲዮ ወደ ልጅ መስዑድ ነው አንጀት የሚበላ ንግግር ተናግረዋል እስቲ ቪዲዮ እንመልከትና ከዚያ የራሳችን ሀሳብ ስ እንሰጥበታለን ኢና ሊላሂ ወኢና ኢለይሂ ራጂዑን ከላይ የምትመለከቱት እንደ አባት ሆኖ ያሳደጉኝ ሀያቴ ናቸው በዘጠና ስድስት ዓመታቸው ከዚህ ዓለም ተለይተዋል ይህም ቪዲዮ አንድ የተመልክተን እንምጣና የምነግራችሁ ነገር አለ ሁ እንደምታዩት ደርሰናል አባታችን ኬኩሪቆርስን አባቴ በጣም ነው የምወድ ይሄ ያያችሁ ቪዲዮ ከቀናቶች በፊት አብረን የተደሰትንበት ቪዲዮ ነው እና እኔ እኔ ሄኔ ነገርኳችሁ ዱዋ እንድታደረጉለት ስቲክፋር እንዳታረጉለት ነው። አላህ መግቢያውን እንዲያሳምርለት ስቲክፋር እንድታረጉ ዱዋ እንድታረጉ ነው እና ለሁሉ ለምታውቁት በሙሉ ጓደኞቻችሁ ሼር ኮፕሊንግ እያደረጋችሁ ላኩላችሁ እና በጣም የምወዳችሁ አያት የነበሩ እና ሊላሂ ወኢና ኢለይሂ ራጂዑን መሞታችን አይቀርም። አሰላሙ አለይኩም ወራህመቱላ እንግዲህ እንደተመለከታችሁት ነው የልጅ መስዑድ አያት አርፈዋልና እባካችሁ ዱአ አድርጉላቸው እያለ ነበረ። አላህ የርሃማቸው፣ አላህ ቀብራቸውን ኑር ያደርግላቸው። በዚህ አጋጣሚ ግን እጅግ በጣም አስገራሚ የሆነ ልጅ ነው ልጅ መስዑድ። ምክንያቱም በዚህ ዕድሜው ለአያቴ ዱአ አድርጉላቸው ብሎ አስቦ መምጣቱ ወላሂ እጅግ በጣም ነው የሚያስገርመውና በዚህ አጋጣሚ ቴ የሌሉ የተለዩን ቤተሰቦቻችንን በዱዓ ልናስታውሳቸው ይገባል። የእኛ ዱዓ ስለሚጠቅማቸው ማለት ነው። እና ለቤተሰቦቻችን ሁላችንም ዱዓ እናደርግላቸው። ልጅ መሱድም ለአያቴ ዱዓ አድርጉላችሁ ብለዋል። እኔ ማስተላለፍ ያለው እንግዲህ ዱዓ አድርጉላቸው አላህ ስብሐነተዓላ አብራቸው ኑር ያድርገው የረሱል ሰለላሁ ዓለይሂ ወሰለም ጎረቤት ያደርጋቸው ነው ማለት ፈልገው። ለማንኛውም ለዛሬ ዜናቸው የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ኮዳችሁ እንደተለመደው ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ።